አርባ ሶስት ዓመታት አድማጮቹን ያገለገለውና በድንገት በትራምፕ ውሳኔ የተዘጋው ቪኦኤ አማርኛ አርፍ መጋቢ 6 2017 ዓ.ም ለቪኦኤ አማርኛ መደበኛ የስርጭት ቀን ነበር። ጋዜጠኞቹ የተለመደውን የ30 ደቂቃ ዝግጅቶቻቸውን አቅርበው ሲሰነባበቱ ቅዳሜ ምን እንደሚተላለፍ ተነጋግረውና የስራ ድርሻ ተከፋፍለው ነው። ቅዳሜ ዕለት ግን ቪኦኤ አማርኛን ጨምሮ 1300 የቪኦኤ ሰራተኞች የግዳጅ ረፍት እንዲወጡ የሚገልጽ የኢሜይል መልእክት ደረሳቸው። የሬዲዮ ጣቢያው ከተመሰረተ እንደ አውሮፓውያን አጣጠር 1982 ወዲህ ለመጀመሪያ ጊዜ ጸጥ ረጭ አለ። የሬዲዮ ጣቢያው የኮንትራ ሰራተኞች ቅጥራቸውን ሙሉ በሙሉ ተቋረጠ። ቋሚ ሰራተኞቹ እጣ ፋንታቸው እስኪወሰን ድረስ የግዳጅ ረፍት ላይ እንዲቆዩ ተወሰነ። በኢትዮጵያ ታሪክ በርካታ ወሳኝ ምዕራፎች ላይ እማኝ በመሆን ለ43 ዓመታት በስርጭት ላይ የቆየው ቪኦኤ የአማርኛ ልሳኑ ተዘጋ። ለ40 ዓመታት የኢትዮጵያን ፖለቲካ፣ ማህበራዊ ሕይወት፣ ጥበብ በቅርበት የዘገበው በአሜሪካውያን ግብር ከፋዮች ገንዘብ የተቋቋመው ቪኦኤ በዶናልድ ትራምፕ ቀጭን ትዕዛዝ ተቋረጠ። ይህ እንደ መረጃ ምንጭ ለሚያዩት አድማጮች፣ ለበርካታ ሰራተኞቹ፣ የኢትዮጵያ መገናኛ ብዙሀን ለሚከታተ የተከታተሉ ሁሉ አስደንጋጭ ዜና ነበር። ቪኦኤ አማርኛን ለመሰረቱ ለ40 ዓመት ላገለገሉት አንጋፋው ጋዜጠኛ ንጉሴ መንገሻ ደግሞ ልብሰባሪ ዜና ነው። ቪኦኤ በአጭር ይቀጫል ብለው አስበው እንደማያውቁ የተናገሩት አቶ ንጉሴ ቮይስ ኦፍ አሜሪካ ተዘግቷል የሚለው ዜና ለእኔ ዱብዳን የሆነብኝ በጣም ነው የደነገጥኩት፣ ብለዋል። አቶ ንጉሴ የበጀት ቅነሳ ለውጥ እንደሚመጣ ገምተው የነበረ ቢሆንም ተዘግቷል ሲባል ግን በጣም በጣም መጥፎ ስሜት ነው የሚሰማው። በጣም ነው ያዘንኩት፣ በጣም ነው ውስጥ ያረረው ሲሉ ተናግረዋል። የጨለማ ጊዜ ነው የመጣው የሚሉት አቶ ንጉሴ መንገሻ በአጠቃላይ የአሜሪካ ድምጽ ሬዲዮ ቪኦኤ 380 ሚሊዮን አድማጭ ነው ያለው፣ ከዚህ ውስጥ 180 ሚሊዮኑ አፍሪካ ውስጥ ነው ይላሉ። ዛሬ የሚደሰቱ ሰዎች ቢኖሩ አምባገነኖች ናቸው ሲሉ ያክላሉ። ኑሮውን በአሜሪካ ያደረገውና በመገናኛ ብዙኃን ላይ የተለያዩ ጥናትና ምርምር ስራዎችን የሚሰራው እንዳልካቸው ኃይለ ሚካኤል በበኩሉ የዶናልድ ትራምፕ አስተዳደር የቪኦኤን እና ሌሎች የፌዴራል ተቋ ተቋማትን የመዝጋት ውሳኔ ለኢትዮጵያ ብቻ ሳይሆን ለራሷን አሜሪካም ትልቅ ጉዳት ያለውና አክብሮት የሚያሳጣት ጭምር ነው ይላል። ቪኦኤ አማርኛ ኢትዮጵያ ውስጥ ስርጭት ሲጀምር መረጃ ከመንግስት ቋት ብቻ ነው የሚፈሰው። ኮሎኔል መንግስቱ ኃይለማርያም ስልጣን ላይ በነበሩበት ሰዓት፣ ኢትዮጵያ በአንድ አይነት ፖለቲካ ስርዓት ውስጥ በሚተዳደርበት በዚያ ወቅት አሜሪካውያንን ከኢትዮጵያ ውስጥ ጠር አድርገው ባስወጡበት ጊዜ ነው ቪኦኤ አማርኛ ስርጭት የጀመረው። ያን የአሜሪካ ፕሬዚዳንት የነበሩ ጂሚ ካርተር ለፕሮፖጋንዳ በሚል ገንዘብቸው በመመደባቸው ቪኦኤ በአማርኛ ቋንቋ ስርጭት ጀመረ። በመገናኛ ብዙኃን ዘርፍ ተመራማሪ የሆኑት አቶ እንዳልካቸው ኃይለ ሚካኤል ቪኦኤ አማርኛ እንደ አውሮፓውያን አቆጣጠር 1982 ሲቋቋም በወቅቱ አገር ውስጥ ነጻ የሆነ የመገናኛ ብዙኃን አገልግሎት ያልነበረበት እንደነበር አስታውሰው በጣም ብዙ ሰው ያደምጠው የነበረ ሚዲያ ነው ይላሉ። በዚህ ሀሳብ የሚስማሙት አንጋፋው የቪኦኤ አማርኛ የቀድሞ ዋና አዘጋጅ ንጉሴ መንገሻ የደርግ መንግስት የአገሪቱን ፖለቲካ ህዋ በሙሉ የተቆጣጠሩበት ጊዜ ነበር። አንድ አይነት አስተሳሰብ ሰብ አንድ አይነት ቅኝት፣ አንድ አይነት ፖለቲካ ፍልስፍና አገሪቱን ሙሉ በሙሉ የሚቆጣጠርበት ጊዜ ነበር። ከቀበሌ ጀምሮ እስከ አርሶ አደር ማህበር የሀገሪቱ ህይወት የሚቆጣጠርበት ጊዜ ነበር። በዚያን ወቅት ነው አማርኛ አገልግሎቱ የከፈተው ይላሉ። ቪኦኤ አማርኛ ስርጭት በጀመረበት ወቅት በኢትዮጵያ በተለያዩ ነፍጥ ባነገቡ ኃይሎች መካከል ውጊያው ተጧጥፎ ነበር። በዚህ ወቅት ሚዛናዊ መረጃ ማግኘት ብርቅ ነበር። መንግስት በሚቆጣጠራቸው መገናኛ ብዙሃን ከሚባለው ውጪ አማራጭ የመረጃ ምንጭ ውስን ነበር። ከእነዚህ መካከል አንዱ በመሆን የአየር ሞገዱን የተቀላቀለው ቪኦኤ አማርኛ በአጭር ጊዜ ውስጥ ተቀባይነት ማግኘቱን አቶ ንጉሴ ያስታውሳሉ። አገሪቷ ውስጥ ስላሉ አንገብጋቢ ሁኔታዎች ስለ ረሃብ፣ ጦርነት ስለ ደርግ መንግስት ቁጥጥርና አምባገነናዊነት ስለ ስደተኞች እንዘግብ ነበር። ስንጀምር ሰላሳ ደቂቃ ብቻ ነበር የተሰጠን። ስድስት ወር አልፈጀም ወደ አንድ ሰዓት እንዲደረግ ተደረገ። ምክንያቱ ደግሞ በጣም አድማሽ በጉጉት ይጠብቀው ስለነበር ነው። አቶ እንዳልካቸውም ይህንኑ በመጥቀስ የማይተካ ታሪካዊ አስተዋጽኦ ያደረገ ነው። ይላል ላለፉት አርባ ዓመታት የኢትዮጵያን ፖለቲካ በቅርበት የዘገበ የሰነደ በአሜሪካዊ ታክስ ወይም ግብር ከፋዮች የተቋቋመ ትልቅ ድርጅት ነው ሲል ያክላል ውድ ቤተሰቦቻችን ቻናላችንን ላይክ ሼር ኮሜንት እንዲሁም ሰብስክራይብ ስለምታደርጉን እናመሰግናለን የቪኦኤ አማርኛ መስራች ከሆኑ ጋዜጠኞች መካከል አንዱ የሆኑት አቶ ንጉሴ ለደርግ መውደቅ ቪኦኤ ትልቅ አስተዋጽኦ አድርጓል ብዬ የማምን ሰው ነኝ ምክንያቱም ደርግ የሚደብቀውን ነገር ያወጣ ነበር ይላሉ አቶ ንጉሴም ሆነ አቶ እንዳልካቸው ስለ ቪኦኤ ሲናገሩ የሚጠቀሙት ተመሳሳይ አገላለጽ ሚዛናዊና ተአማኒነት ያለው ዘገባ ይሰራ ነበር ነው። አቶ እንዳልካቸው በኢትዮጵያ ጋዜጠኝነት ውስጥ ተአማኒነት ችግር በስፋት እንደሚታይ ገልጾ አንድ ዜና ሲዘገብ ማነው የዘገበው የሚባል ጥያቄ ሁሌም አብሮ ይነሳል ብለዋል። ቪኦኤ ላይ የተዘገበ ነገር እውነተኛነቱ ብዙ ጥያቄ ውስጥ አይገባም። ምናልባት ትንታኔው እና የተረጎመው ላይ ልዩነት ቢኖርም ዘገባ ላይ ግን ቪኦኤ ላይ ከተዘገበ የተአማኒነት ጥያቄ ብዙ የለም። አክሎም የቪኦኤ መዘጋት የመረጃ ስርጭት ችግር ይፈጥራል ብሎ እንደሚያምን በመግለጽ አድማጮች የሰሙትን መረጃ ለማረጋገጥ የሚመጡ ነበሩ ይላል። በተለይ ደግሞ ከፖለቲካ ጋር የተነካኩ ነገሮችን የማመን ችግር ስላለበት ለማረጋገጥ ቪኦኤን ይሰሙታል። አንደኛ በመጀመሪያ ደረጃ የመረጃ ስርጭት ችግር ይገጥመናል ብዬ አስባለሁ። አንዱ ይህ ነው። ኢትዮጵያውያን አሁን ድረስ የሚከታተሉት የሚዲያ ተቋም ነው። ትልቅ ጉዳት አለው። አቶ ንጉሴ ደጋግመው የቪኦኤ አማርኛ መዘጋት የሚያደርሰው ጉዳት ሲናገሩ የአድማጮች ቁጥር በመቀነስ ነው። በነገራችን ላይ ቪኦኤ በኢትዮጵያ ብቻ ሳይሆን በአፍሪካም ሰፊ የሆነ አድማጭ ያለው ነው። በአሁኑ ጊዜ እንኳን በመላው ዓለም 380 ሚሊየን ሕዝብ ነው የሚያደምጠው። እኔ ከመልቀቄ በፊት አንድ ሶስተኛው አድማጭ ያለው አፍሪካ ውስጥ ነበር። እኔ በጥሮታ በተገለልኩበት ወቅት የዛሬ ሶስት ዓመት 12 ሚሊየን የሚሆን ሕዝብ በኢትዮጵያ ውስጥ በየሳምንቱ ያደምጠው ነበር በአማርኛ በአፋን ኦሮሞና በትግርኛ ማለት ነው በድምሩ ባለፉት 15 ዓመታት የኢትዮጵያ የፖለቲካ ማህበረሰብ ሁሉም በራሱ አቅጣጫ ብቻ የሚተምበት መሆኑን አቶ እንዳልካቸው ያነሳል። እንደዚህ ቪኦኤ ያሉ የሚዲያ ተቋማት ግን ሁሉንም ሁሉንም የፖለቲካ ማህበረሰቦች በብሔርም በሃይማኖትም የተደራጁትን ለማቀራረብ ትልቅ አስተዋጽኦ አላቸው ሲልም ያክላል። በአማርኛ የሚዘገበው ፕሮግራም ወደ ኦሮምኛ ሲተረጉም አያለው፣ ወደ ትግርኛ ሲተረጎም አያለው። በተመሳሳይ በትግርኛና በአማርኛ የተሰሩ ፕሮግራሞች ወደ ኦሮምኛ ሲተረጎሙ አያለው። ኢትዮጵያ ውስጥ የነበሩ ዘጋቢዎች ቻችን ራሱ በኦሮምኛ በአማርኛም ሲሰሩ አስታውሳለሁ። እና ይሄ በጣም የተከፋፈለውን የፖለቲካ ማህበረሰብ ለማቀራረብ የተሻለ የጋራ እውነት እንዲኖራቸው፣ አሁን የጋራ እውነት የምንለውን ነገር እየጠፋ ስለመጣ ትልቅ አስተዋጽኦ እያደረገ የነበረ ትልቅ ተቋም ነበር። አቶ ንጉሴ በቪኦኤ መዘጋት በሚሊዮን የሚቆጠሩ አድማጮች ተጎድተዋል ብለው እንደሚያስቡ ሲናገሩ፣ አቶ እንዳልጋቸው በበኩላቸው የኢትዮጵያ የፖለቲካ ማህበረሰብ ቪኦኤ በመዘጋቱ ትልቅ ጉዳት ይደርስበታል ይላል። የትራምፕ እና የቪኦኤ ጠብ። ዶናልድ ትራምፕ ቪኦኤ ላይ ቂም የቋጠሩት አሁን አደለም። በመጀመሪያ የ ስልጣን ዘመናቸው ላይም ቪኦኤ በእርሳቸውና በዙሪያቸው ባሉ ሰዎች ጥርስ ውስጥ ገብቶ ነበረ። ያኔ የቪኦኤን ዘገባ በተደጋጋሚ የተቹት ፕሬዚዳንቱ በአንድ ወቅት አጸያፊ ብለውት ነበር። ከዚያም የቪኦኤ እናት ኩባንያ የሆኑው የአሜሪካ ዓለም አቀፍ ሚዲያ ኤጀንሲ ዩኤስኤጂኤም እንዲመሩ ማይክል ኤልፓክን ሾሙ። ማይክል ፓክ ትራምፕን ይተቻሉ ያሏቸውን ጋዜጠኞች በማጥቃት በኤዲቶሪያል ጉዳዮች ጣልቃ መግባት ጀመሩ። ጆ ባይደን የአሜሪካ ህዝብ ድምፅ አግኝተው ወደ ዋይት ሀውስ ሲገቡ የመጀመሪያ ያደረጉት ነገር እኚህን ግለሰብ በማንሳት የቀድሞዋን ኃላፊ አማንዳ ቤኔትን በድጋሚ ሾሙ። በሁለተኛው የዓለም ጦርነት ወቅት የናዚ ፕሮፓጋንዳ ለመገዳደር የተቋቋመው ቪኦኤ፣ በአምሳ የተለያዩ የዓለማችን ቋንቋዎች መረጃዎች የሚያሰራጨው ቪኦኤ፣ በሳምንት 360 ሚሊዮን በላይ ሳምንታዊ አድማጮች ያሉት ቪኦኤ በትራምፕ አልተወደደም። የፕሬዝዳንቱ ትዕዛዝ የቪኦኤ እናት ኩባንያ በሆነው የአሜሪካ ዓለም አቀፍ ሚዲያ ኤጀንሲ ላይ ያነጣጠረ ነው። ዩኤስ ኤጀንሲ ፎር ግሎባል ሚዲያ ለትርፍ ያልተቋቋመና ኮሚኒዝምን ለመከላከል እየተመሰረቱ የሬዲዮ ጣቢያዎችንም በገንዘብ ይደግፋል። ዶናልድ ትራምፕ ለሁለተኛ የስልጣን ዘመናቸው ሲመረጡ በቪኦኤ ላይ ያላቸውን አቋም አገር ያወቀው ፀሐይ የሞቀው ሚስጥር ሆነ። ይህንን የዶናልድ ትራምፕ ውሳኔ በመደገፍ ኤለን መስክ በኤክስ ገጹ ላይ ቪኦኤን ከዚህ ዓለም ማንም የሚያዳምጠው የለም ሲል ለጠፈ። ዋይት ሀውስ የትራምፕ ውሳኔን በተመለከተ ግብር ከፋዮች ከዚህ በኋላ ለፕሮፓጋንዳ ገንዘብ አይከፍሉም የሚል አስተያየት መግለጫ ሰ ተሰጠ ። ትራምፕ ያስተላለፉት ውሳኔ በኮንግረሱ ድጋፍ ያገኘ ሲሆን ዩኤስ ኤጀንሲ ፎር ግሎባል ሚዲያ የተባለውን ድርጅት ኢላማ ያደረገ ነው። ይህ ኤጀንሲ ቪኦኤ፣ ራዲዮ ፍሪ ኢሲያ እና ራዲዮ ፍሪ አውሮፓ የተባሉትን ጣቢያዎች ያስተዳድራል። እነዚህ ጣቢያዎች የፕሬስ ነፃነት የላቸውም በሚባሉ ስፍራዎች በሚሰሯቸው ዘገባዎች ይታወቃሉ። ቻይና፣ ካምቦዲያ፣ ሩሲያና ሰሜን ኮሪያ ከእነዚህ ስፍራዎች መካከል ይመደባሉ። ከፍተኛ አማካሪ የሆኑት ካሪ ሌክ ዶናልድ ትራምፕ ቪኦኤ እንዲዘጋ ያስተላለፉትን ፕሬዝዳንታዊ ትእዛዝ እንደሚደግፉ በገለጹበት ንግግራቸው በኤጀንሲው ውስጥ ብክነት፣ ማጭበርበር እንዲሁም ስልጣንን አላግባብ መጠቀም በሰፊው እንደሚታይ ገልጸዋል። በዚሁ ንግግራቸው ላይ የኤጀንሲው ጥፋቶች ሲሉ ከዘረዘሯቸው መካከል ከፍተኛ የብሔራዊ ደህንነት ጥሰቶች ከፍተኛ ዋጋ ያላቸው አላስፈላጊ ስምምነቶችና ኮንትራቶችን መፈጸም ተጠቅሷል። ኤጀንሲው ለሐሰተኛ ዜና ኩባንያዎች መቶ ሚሊዮኖች የሚቆጠር ገንዘብ በማውጣትም ተኮንኗል። ካሪ ሌክ ይህንን ከዘረዘሩ በኋላ ኤጀንሲው ከላይ እስከታች በስብሷል፣ ለአሜሪካ ግብር ከፋዮችም ሸክም ነው፣ ኤጀንሲውን ማዳን አይቻልም ሲሉ ደምድመዋል። ቪኦኤና በእናት ኩባንያው የሚደገፉ ጣቢያዎች 400 ሚሊዮን አድማጮች እንደሚያገለግሉ መረጃዎች ያሳያሉ። ውድ ቤተሰቦቻችን አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ላይክ፣ ሼር፣ ኮሜንት እንዲሁም ሰብስክራይብ ስለምታደርጉ እናመሰግናለን።